መቼም ልወድሽ አልችልም። ፍቅር ክፉ ክቡ ሴት ነሽ። ከዚህ በኋላ በቃ ለእኔ ብላ ምንም ነገር እንድታደርግ አልፈልግም። በቃ አንተ ሄድ በይ። ግን ለምንድነው ክብር ማጠብቀው እንጂ ክብር ምን እንደሆነ ማታቂ ሴትዮ፣ የክብርን ምንነት ሳታቂ ዝም ብለሽ ክብር ክብር አትበይብኝ። ውጪ ውጭውን ክፍል አዴ፣ በደንብ አዳምጪኝ እንጂ በጣም እወድሻለሁ እያልኩሽ እኮ ነው ያለሁት። ግን ዴቭ ምንም ግን ምናምን አትበይ። እኔ ሄድ አለብኝ። አዴ ለአንተ አደራ ሰጥቻለሁ። ምን እያደረክ ነው? ባርኮቴ፣ ወዴት ልትሄድ ነው? አዴ፣ ዴቭ በጣም ነው የሚወድሽ እሱ ለአንቺ ያለውን ስሜት እያወቅሁኝ ይህንን ስሜት መናገር አልነበረብኝ። ይህን ያጠፋሁት ይቅርታ አድርጉል። እና ምን እያልክ ነው? ከዴቭ ጋር ትሆኛለሽ። እኔ ልሄድ። አይ መሄድ ካለብኝም መሄድ አለብኝ። እኔ ያለ ቤት የመጣሁት እኔ ስለዚህ ሄዳለሁ። አዴ አንቺንም ካስቀየምኩሽ በጣም ይቅርታሽ። እኔ ከቤዛ ጋር ለመሄድ አስቤያለሁ። ቤዛ አዎ ቤዛ ቤዛ ተመልሳ መጣለች። ከእሷ ጋር ሊዱስኛል። ቤዛ ማናት? ቤዛ ማለት የበፊት ፍቅረኛው ናት። ሰራተኛዋ ተከታታይ ድራማ በክፍል 39 ዛሬ መተዋል ማለት ነው እንግዲህ በባለፈው ፓርቲ ላይ ባርኮቴ እንዲሁም ደግሞ ዲቪ ሁለታቸውም ልብሳቸውን ይዞ ሊወጡ ነበረ። ሰላም ጤና ይስጥልኝ። የሰላም ሀበሻ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛሌ። ለቤት አዲስ ሲሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነበር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። አደይ እንግዲህ ተከታታይ ደራማ በክፍል ሰላሳ ዘጠኝ ላይ ያየነው ነገር እንግዲህ ዴብ እና ባርኮቴ በባለፈው ፓርት ላይ ተጣልተው ነበረ። ግን ደግሞ ዴብ ዴብ ያው ባርኮቴን ለምንድን ነው እኔ ፍቅር ጠይቂያት አንተ እንደገና ለምን ጠየካት፣ በማለት እንግዲህ ለምንስ የኔን እንትን አልተረዳህም፣ በማለት ጓደኛውን እንግዲህ ዴብን እንትን ብሎት ነበር። ዴብ አትሳሳት፣ አደይ ለእኔ ከወንድምነት የዘለለ ስሜት የላትም፣ ስለዚህ አትወደኝም፣ አታፈቅረኝም። እኔም ደግሞ የድሮ የመጀመሪያ ፍቅረኛ ቤዛ መታለች፣ ስለዚህ ከእሷ ጋር ተገናኝተን ያለውን ችግራችን ፈተናል። ወደ እሷ ልሄድ ነው ለአንተ አሳልፌ ጊዜ ሰጥቻለሁ በማለት እንግዲህ ያው በፊት ለፊቱ እጃቸውን ከእጃቸው እንግዲህ አስተሳስሯቸዋል ማለት ነው። ዴብም እርግጥ ነው አደይ ባርኮቴን አትወጂም ወይ በማለት እንግዲህ ጠይቋት ነበረ። ዴብ አደይን ጠይቋት ነበረ። እሷም እውነት ለመናገር እኔ ስለጠየቀኝ ያንሳ ዝም ብዬ በመንጣቴም ትንሽ ካሰኩኝ በኋላ እሽ ልለው ነበር ግን ደግሞ አሁን ይህን ነገር አመጣ። በማለት እንግዲህ አደይም የት ነው የምትሄደው ከማንጋ ነው በማለት እንግዲህ ዲብን ጠይቃ ነበር። ስለ ዴብ አስረድቷታል። ምክንያቱም የመጀመሪያው አንችም አልፈልግም ስላልሽኝ እኔ ወደ ራሴ ተመልሻለሁኝ። ስለዚህ በዲብ መሀልም መግባቴ ጥሩ አይደለም። ስለዚህ ዲብን ይቅርታ ጠይቄዋለሁኝ። እንዲሁም ደግሞ ፍቅር እንዳታስቸግራት አደይ ስራዋንም ትስራበት በማለት እንግዲህ በማስጠንቀቅ ከቤት ወጥቶ ሄዷል ማለት ነው። አደይ እጅግ በጣም ባርኮቴ ባደረገው ነገር እጅግ በጣም ነው የተናደደችው ማለት ነው። ምክንያቱም ከሰዓታት በፊት እወድሻለሁ፣ አፈቅርሻለሁ ብለህ አሁን እንደዚህ አይነት ነገሮች እንዴት ይሰራል በማለት ሰውንም ማመን እጅግ ከባድ ነው በማለት እንግዲህ ስቅስቅ ብላ ወደ ክላሷ ሄዳ አልቅሳ ነበር። ዲቪ መቶ ነበረ። በቃ ባርኮቴ ባደረገው ነገር ብዙ አትዘኝ በማለት እኔ እኮ ባርኮቴን ወድጄው ሳይሆነ፣ በቃ እንደ ወንድምነት፣ በርግጥ የወንድምነት ስሜት ነው ያለኝ። ቢሆንም ግን እኔ ከጎኔ የሚሆን ሰው ፈልጌ ነበረ ብቸኝነቱ በጣም ስለሰለቸኝ በማለት እንግዲህ እሷም ደግሞ ባርኮቴን እየመረጠችበት ምክንያት አንደኛ ፍቅር እንዳታስቸግራት ቤት ውስጥ ዲቪን አዲብ ጋ ሆንሽ በማለት በጣም እያስቸገረቻት እያሰቃየቻት ስለሆነ ለዚያም ነበረ። ስለዚህ እንግዲህ ዴብ፣ እኔ ከዚህ በኋላ ከጎንሽ ነው። ማንም እንዲጎዳሽ አልፈልግም በማለት እንግዲህ፣ ያለፈው ነገር አልፏል፣ ስለ ወደፊታችን እናስተካከላለን በማለት እንግዲህ ዴብ አደይን ጠይቋታል ማለት ነው። ስለዚህ ፍቅርም ባርኮቴ በአንቺ ምክንያት ወጣ በማለት እንግዲህ አደይን ተናግራት ነበረ። ባርኮቴ በእኔ ምክንያት ሳይሆን በራሱ ምክንያት ነው ወጥቶ የሄደው። ስለዚህ ስለሱ መውጣት ደውለሽ ራሱን ጠይቄ ከዚህ በኋላ ማንም እንዲናገረኝ ማንም ደግሞ አፉን ተነስቶ እንዲከፍትብኝ አልፈልግም፣ በማለት እንግዲህ አደይ ከድሮ ተነስታ አሁን ልክ እንደ ለምለም ጀግና ሆናለች። የመጡባትን መመለስ ትችላለች ማለት ነው። እንዲሁም ሊዲያና ፍቅር ወደ ክላሷ መተው በተኛ ሰዓት ውሃ ደፍተውባት ነበረ። እሷም ተነስታ ሊዲያን በጥፊ እንዲሁም ደግሞ ፍቅርን አንገቷን ዘቅዝቃ ስታለፋት ነበረ። ስለዚህ የድሮ አደይ አይደለሁም አርፋችሁ የምትቀመጡ ከሆነ አርፋችሁ ተቀመጡ፣ በማለት አስጠንቅቃቸዋለች። ሌላው እንግዲህ ኤላ ነው። ኤላ ወደ መጣበት ሊመለስ ስለሆነ እንግዲህ ለምለም እጅግ በጣም ከፍቷታል። አንደኛ የአባቱንም ትዕዛዝ ማክበር አለበት። ስለዚህ ኤላ ግራ ተጋብቷል። እንዲሁም ለምለምም እጅግ በጣም ከፍቷት አዝና አልቅሳ አይተናል ማለት ነው። ግን ደግሞ እሷ እኔ ከቤተሰቦች እንትን ፍላጎት ፍላጎትክን ተዋልልን በቃ አንተ መሄድ ካለብህ ሂድ በማለት እንግዲህ ፈቅዳለታለች። ኤላም እኔ እኮ አባቴን ወይም አንቺን ማንን መምረጥ እንዳለብኝ በጣም ግራ ገብቶኛል በማለት ተናግሯል። ግን ደግሞ እኔና አንቺ የእውነት ነው የምንዋደደው። ምንም ቢሆን ምንም ምንም ቢመጣ ለነገሮቹ ዝግጁ ሁኝ፣ ተሎ እንድትሰበሬ አልፈልግም በማለት እንግዲህ አስጠንቅቋት፣ ወደ ኩሽና በመሄድ አደይን እንደሚወዳትና እንደሚያፈቅራት፣ በቃ እኔ አልቻልኩም ፍቅሬን ተቀበይኝና አብረን ደስ የሚል ጊዜ እናሳልፍ በማለት እንግዲህ አደይን ጠይቋት ነበረ። አደይ ግን አሁን ምንም አይነት ነገር መመለስ እንዳልፈለገች እና ዝም ማለት እንደፈለገች ተናግራለች ማለት ነው። ግን እንዴ በእኔ ከዚህ በኋላ እሷን እየወደድኩ እያፈቀድኩኝ እኔ እዚህ መቃጠል የለብኝም። ስለዚህ ቤቱን ትቼ መውጣት እፈልጋለሁ በማለት እንግዲህ ልብሶችን በማዘጋጀት ሲወጣ ነበረ። ለምን ትወጣለ? በማለት እንግዲህ ፍቅር ደግሞ ትይዘዋለች። እንዲሁም አደይ ለምንድነው የምትወጣው? በቃ ምናምን ብላ ልክ ልትይዘው ስትል እንግዲህ ፓርቱን ያለቀው ምን ትለው ይሆን? እንደምትወደው እንደምታፈቅረው ትነግረዋለች ወይንስ ደግሞ እንዲህ ይርት ተዋለች የሚለው እንግዲህ ቀጣይ ፓርቲ የምና ይሆናል ማለት ነው። ውድ ቤተሰቦች በያላቸው በሰላማቸው እየብዛለኝ መልካም ጊዜ ተመኘሁላችሁ።